ትሬል ይወጣል ማለት ነው። እንግዲህ እየሄድን ነው ወደ ትምህርት ቤት ዩኒፎርማችንን ለብሰን ትምህርት ቤት እየሄድን ነው። እንግዲህ መልካም ትምህርት በሉን። ውሏችን እንግዲህ የትምህርት ቤት ውቃችንን በሚቀጥለው ፍሎጋ ሳያቸዋለው። አሁን ትምህርት ቤት እየሄድኩ ነው። የሰፈራችንን ዛፎች እዩዋቸው። እዛ ጋር ያሉትን ዛፎች እዩዋቸው። በቃ አረንጓዴ ሆነ። የሁሉ የሁሉ ሳሩ መሬቱ ደርቆ ዊንተር ላይ ድርቅ ብሎ የነበረው ይኸው አሁን ብታዩት፣ አረንጓዴ ሰፈሩ በሙሉ አረንጓዴ ሆኗል። በቃ በጣም ነው የሚያምረው ያላችሁ። ዛፎቹ በሙሉ አረንጓዴ ሆነው ያኛው እንግዲህ ፊት ለፊት የምታዩት ትልቁ ህንጻ እኛ የምንኖርበት ነው። ፓርታማው ዌስ ስትሬት ይባላል። ይሄ አያችሁት ሳሩ እንዴት እንደሚያምር ዛፎቹ ልክ እንደዚህ ደርቀው ነበረ። ልክ እንደዚህ ደርቀው የነበረት ከዛ አበባ አወጡ። እነዚህ ቼሪ ብሎ ሰሙ አበባ አዘቃቃዩ የሚታያችው ማለት ነው። እሱን ቼሪ ብሎ ሰሙ ደግሞ ዛሬ ረገፈና እንደዚህ ደርቆ የነበረው አሁን እነዚህ እያበቡ ናቸው። ሲያበቡ ይወጣሉ ማለት ነው። ይሄኛው ቤት ይሸጣል። ቤት የሚገዛ ካለ። ይሄ የትምህርት ቤት እስኩል ባስ ነው። ትምህርት ቤት መምጫ ሳደርሷል ማለት ነው። እየመጡ ነው። ሌላው ከሳት ተባሪ ይገባል የጠዋቱ እየበጣ ማለት ነው። ያው ቼሪ ብሎሰም እዛ ጋባል ታያቸዋል። እንግዲህ የሄድኩኝ ነው መንገድ ላይ መንገድ ላይ ነኝ ስፓልት ደረስ። ይሄስ ፕሪቫሲ በጣም ደስ የሚላችሁ እዚህ አካል አስለጥቱ ከፈለጋችሁ አካለ ትራንዚት የሚባል ከዛ ስትነኩት የምትፈልጉት ባስ ስንት ሰዓት መጥቶ እናንተ ጋር እንደሚደርስ ይነግራችኋል። አልኩ አሁን እዚህ ጋር ወይ ታለኝ እንትን አትሻገር ይቆይ አለኝ ማለት ነው። ስለዚህ እሱ ሲላይ ነው የሚሻገረው። ይሄ እንግዲህ አፓርታማ ነው ተማሪዎች የሚያወርድ መኪና አፓርታማ ውስጥ ያው እና፣ ይሄኛው የመኖሪያ አፓርታማ ነው። ራቤንዴላ ሮድ ይባላል። ራቤንዴላ ሮድ ማለት እኛ ሰፈር ነው። ወደ ራክቪል ቬርስ ሚል ስትሬት ማለት ነው። አሁን ተሻገር ያለ የፈቀደል ቀደልኝ ሰከራለሁ ማለት ነው። ሰው ከተማ ማለት ነው። እየተሻገርኩኝ ነው፣ ሳይዝ መምጣት ስላለብኝ መጣ አለ። በዚህ ደረስ እነዛን ጫካቹ ሁሉ ይፍተረለ አያምዱ ባለፈው ደርቆ የነበረ ዛፍ በሙሉ ጓዴ ደስ ሲል ሰፈሩ በቃ ጽዱቅ ያለ በጣም ያምራል። ይሄ ኤሮፕሪክ አፓርትመንት ይባላል። እኛ እዚህ አካባቢ ነው የምንኖረው እና ደስ ይላል። ዛሬ በባስ ሊሄድ ብዙ ባስ ስቴሽን ጋር ነው ያለሁትኝ። ባስ ስቴሽኑ ነውና ራቤንዴል ድራይቭ ባስ ስቴሽን የሚጠበቅበት እና አሁን ባሷ ትመጣለች፣ እያየሁ ነኝ። ተማሪዎች እናዘውላችሁ፣ ከባስ ተወርደው ያኛው እንዳለ ጫካ ነው። አሜሪካ ባይገርማችሁ በብዛት ጫካ ነው። በቃ ሰፈሩ ጫካ ነው ያኛው፣ ወደሱ ያኛ ሰፈሩ በጣም ከሚገርማችሁ፣ ብዙ ሰፈሩ ጫካ ብዙ በጣም ይገርማችኋል። ብዙ ሰፈሩ ጫካ ነው ያላችሁ። እዛ ያለውን ጫካ አያችሁ? ደኑ ያው መኖሪያ ሰፈር ነው። የቆሙትን መኪኖች ብዛት ይውብን ጫካ ነው። በብዛት ሁሉም ሰፈር ብትሄዱ በቃ በጣም ይገርማቸዋል። በቃ የገጠር ከተማ ነገር የሚመስላቸው በብዛት ጫካ። እንደዛም ሆኖ ደግሞ ሁሉ አይደለም፣ ከተማም አለ ሞቅ ያለበት ዳውንታውን አካባቢም አለ። ዳውንታውን ዳውንታውን ይችላል ሁሉም ጫካ አይደለም። የእግዚአብሔር ስራ ግን አረንጓዴነቱ ሲያምር። ባለፈው እነዚህ በሙሉ ደርቀው ደረቅ ሳር ነበር የሚታየው። አሁን አረንጓዴ በቃ በጣም ይገርማል። እንግዲህ ጌታ ስራ ነው። በጣም ደስ ይላል። አስፓልቱ ራሱ አያምርም? እዩት። ምፈልጋት ባስ እስከምትመጣ ቁጥሯን አይቻታለሁ። ስንደቂቃ እንደቀራት ይነግረኛል። እንደቂቃ መጠበቅ ረጅም ይኖራል። እዚያ ፖርተማ ደ ከሚገርማቸው የፈለገ ቦታ ክፍት ቢሆን መንገዱ መኪና መብራት ካልበራለት አይንቀሳቀስም። በቃ መብራት ሲበራ ጠብቆ ነው የሚንቀሳቀሱ። ተራውን ጠብቆ ነው የሚሄደው እንጂ መኪና መንገዱ ክፍት ነው ብሎ እንደፈለገ አይበርም፣ ባዶ ቢሆን ራሱ ሰውም እንደዚያው። አንድ የታዘብኩት ነገር እሱ ነው

በጣም ደስ ይላል ብቻ መንገዱ ጸጥ ያለ ያው እንደኛ ሀገር ጠብቀን ካልሆነ ሰው አለ

ኛእንግዲህ ለዛሬዎችም ታሳዩችሁ ለነገር ደግሞ ሌላ ፍሎግ እንቀጥላለን። አሁን እኔም ባሴል ይመጣ ነው